በስልጤ ዞን ውስጥ የምትገኘውና ከ2013 ዓ ም ጀምሮ የከተማ አስተዳደር መዋቅር የተሰጣት የዓለም ገበያ ከተማ ለነዋሪዎቿ ለኑሮ ምቹ እንድትሆን የከተማ አስተዳደር እውቅና ካገኘችበት ጊዜ አንስቶ የተለያዩ ተግባራት እየተከናወኑባት ነው። እየተጠናቀቀ ባለው 2017 በጀት ዓመትም በአንድ ከተማ አንድ ፕሮጀክት የመንግሥትና ማኅበረሰቡን አቅም በማስተባበር ሁለት ድልድዮችና አንድ የህዝብ መድኃኒት ቤት ግንባታ እየተከናወነ ሲሆን ሥራውን ወደ ማገባደጃ ምዕራፍ ማድረስ ተችሏል። ያነጋገርናቸው የከተማዋ ነዋሪዎችም በአካባቢያቸው እየተገነባ ያለው ድልድይ የረጅም ዘመናት የማህበረሰቡ ጥያቄና በዕለት ተዕለት እንቅስቃሴያቸው ትልቅ ችግር ሲፈጥርባቸው የነበረ እንደነበር ያስታውሳሉ። ይሄ ድልድይ ማለት በጣም ችግር የደረሰበት ነበረ። ይሄ ጋሪ ከነ ሰው የገባበት ነው። እንደዚህ ሞቶር የገባበት አለ። ሳይክል እንደዚሁ ሰው የተሰቃየበት በጣም ኃይለኛ ችግር ነበር። ይሄ ዋና ትምህርት ቤት ተቃም አስኩል መሄጃችን ነው። የሃይማኖት ተቃሙም እዚህ ነው የሚገኘው። መስጊዱ ኦስማን መስጊድ ይባላል። እዚ የሚታየው እዚ መስጊድ አለ። አስኩል ዋና ትምህርት ቤት የሚሄዱት ዋናው መንገድ ይሄ ነው። በጣም በተማሪዎቹም ላይ ዝናም በጎርፍ በመጣ ሰዓት በጣም ችግር የሚፈጥርበት እዚህ አካባቢ ነበር። አሁን አልሐምዱላይ በህዝብም ተሳትፎ በህዝብም ተሳትፎ እያደረገ ነው ርብርብ፣ በጉልበቱም ወደ ኋላ አይልም ህዝቡ አሁን ያው በአንድ ወር በልሞለ ሰዓት ይሄ ይታያል። ይሄ በጣም ለእኛ ደስታችን ነው። በጣም ደስ የምን ነገር ነው የሚታይን። አልሐምዱሊላህ ከዚህ ቀደም ይህ ድልድይ በፎርድ መልኩ ተሰርቶ ነበረ፣ እየተገለገለ የነበረው ያ ከፈረሰ በኋላ ብዙ ችግር እየደረሰ ነበረ። ውሃ የሚያምጡ ሰዎች፣ በጋሪ የሚያምጡ ሰዎች፣ ጋሪ ወደ ወንዝ እየገባ የነበረበት ተማሪዎች፣ ለምሳሌ በአጭር መንገድ የሚሄዱበት ሃይስኩል የሚሄዱበት መንገድ ነው። ይህን ወደ አስፋልት ነው ዞሮ እየሄዱ የነበረው ይሄ ደግሞ ብዙ ርቀትን የሚያስቀር ነው። ይሄ መንገድ ድልድይ መሰራቱ ለዚህ ህብረተሰቡ የተለያየ በአሸዋን በስሜንቶ በድንጋይም አስተዋጽኦ እያደረገ ነው። ከመንግስት ጋር ጎን ለጎን በመሆን አብሮ ተባብሮ እየተሰራ ያለበት ሂደት ነው። የሃይማኖት ተቋም እዚህ እንደምታየው መስጂድ አለ። የሃይማኖት ትምህርት የሚማሩ ልጆች አሉ። እነሱ በዛ በአስፋልት ነበር እየዞሩ የሚሄዱት። ይሄ ደግሞ መሰራቱ በአጭር መንገድ የአምስት ደቂቃ መንገድ ነው በዚህ በኩል። በዛ ሲዞሩ ሲሄዱ አስራ አምስትና ሀያ ደቂቃ ነው የሚወስደው። በዚህ በአጭሩ የሚደርሱበት ነው የሚሆነው ይሄ መንገድ ስለዚህ ከሚሰሩ ልማቶች አንዱ ይሄ ድልድይ ነው። ከተማ ላይ ብዙ ስራዎች እየተሰሩ ነው። አይታችሁ ከሆነ ኮብልስቶኖች እየተሰሩ ነው። ስትሪት ላይቶች ፈርጅ ማለት እቺ ከተማ የከተማ ስደር ነው ያገኘችው ጥር 2014 ላይ ነው። በአጭር ጊዜ ውስጥ ብዙ ልማት ስራዎች ተሰርተዋል። ከነዚህ አንዱ ማሳያ የአንድ ከተማ አንድ ፕሮጀክት አካል የሆነው ይሄ ድልድይ ነው። አንድ ድልድይ ተሰርተዋል። ይሄም ደግሞ እየተሰራ ነው። ህዝቡም ከመንግስት ጎን በመሆን የተለያዩ አስተዋጽኦችን እያደረገ ያለበት ሂደት ነው ያለው። በከተማዋ በንግድ ስራ የተሰማሩ አካላትም አመራሩ ከከተማዋ ነዋሪ ጋር ቅርበት ፈጥሮ እየሰራ ያለ በመሆኑ ከተማዋ ላይ ከጊዜ ወደ ጊዜ ተጨባጭ ለውጥ እያዩ እንዲመጡ እንዳስቻላቸው ተናግረዋል። እንደ አለም ገበያ ከተማ ያው አሁን ያለው አመራር በጣም በርካታ ስራዎችን እየሰራ ነው ያለው። ያው እንደሚታወቀው የዚህ የከተማ ስራዎች ያው ማህበረሰቡን ያሳተፈ ካልሆነ ያው ዘላቂ ሊሆን አይችልም። ከዚህም ጋር ተያይዞ ደግሞ ያው ከተማችን በተለይ ህብረተሰቡን አሳፍ በርካታ የልማት ስራ እየሰሩ ይገኛሉ። ያው ከሚሰሩ ስራዎችም ያው ላብነት ብንወስድ አሁን በዘንድሮ መት የተመረቀው የዚህ አሁን አስፋልት ላይ ያሰሩ የፓውዛ ስራዎች አሉ። በታናሳ መልኩ ደግሞ አሁን የምናየውም ደግሞ የኮብልስቶን ስራው ያው አሁን እኔ የሚሰራበት አካባቢ ያው የለማ ነው። ይሄ ደግሞ ከተማውን የአካባቢውም ጭምር ደረጃ ያሻሻለበት ሁኔታ ነው ያለው ያው በተለይ ጠቀሚታንም ሲታይ ደግሞ በተለይ የንግዱ ማህበረሰብ አሁን እዚህ አካባቢ ያለው ነገር አሁን የአካባቢው ላንድ ቫሊውን በል የስራ እንቅስቃሴ በከፍተኛ ሁኔታ የጨመረበት ሁኔታ ነው ያለው። እንደ አጠቃላይ ሲታይ ግን እኔ በጣም ጥሩ እንደሆነ የሚወስ አሁን በዚህ ሰዓት ከተማ አስተዳደሩ ከማዘጋጃ ቤቱ ጋር በመሆን ከተማውን የማስፋት መንገዶችን የማጽዳት፣ ኮብል ማንጠፍ፣ ድልድዮችን የመስራት የማህበረሰብ እልዎት የሚሰጡ እነዚህ ፋርማሲዎችን በመስራት የተለያዩ ስራዎችን በስፋት እየሰራ ነው ያለው። ያው እንደምታዩት ያው ኮብልስቶኑም አልቋል። ህብረተሰቡን ባሳተፈ መልኩ ነው የተሰራው ኮብል ኮብል ራሱ ማለት ነው እና ሌሎችም ስራዎች የተሰሩ ነው። ውስጥ ለውስጥ እየተከፈቱ ነው። ከተማ አሁን ተአምር በሚባል ደረጃ ነው እያደገች ያለች። ጥሩ እንቅስቃሴ ው ህብረተሰቡ በጣም ምቹ ሁኔታ ነው ያለው። የዓለም ገበያ ከተማ ማዘጋጃ ቤታዊ አገልግሎት ጽህፈት ቤት እንዲሁ እየተጠናቀቀ ባለው የ2017 በጀት ዓመት በአንድ ከተማ አንድ ፕሮጀክት ማህበረሰቡን በማሳተፍም ሆነ በመደበኛ የልማት ስራ ነዋሪውን ተጠቃሚ ያደረጉ ተግባራት ስለ መከናወናቸው ነው ያስታወቀው። በከተማችን በርካታ መሰረት ስራዎች እየተሰሩ ያሉት በ2017 ዓ.ም ከነዚህ ውስጥ ያው ሁለት ድልድይና አንድ ፋርማሲ በህብረ ተሳትፎ እና በመንግስት ትብብር አንድ ላይ እየተሰራ ያለበት ሁኔታ ናለው። ሌላው ዋናው አሁን ሁለቱ ድልድይና አንድ ፋርማሲ አንድ ከተማ አንድ ፕሮጀክት በሚባለው እቅድ መስራት ተይዞ እንደ ከተማችን የተሰሩ ያሉ ናቸው። አንደኛው ይሄ አሁን አለ ተካባቢው ድልድይ አልቆ ወደ አገልግሎት ተገባው 11 ወደ 11.5 ሚሊዮን አካባቢ ብር በህብረ ተሳትፎ እና በመንግስት ወጪ ተደርጎበት ያው እንትኑ ስራው አልቆ ለአገልግሎት በክቷል ማለት ነው። ሁለተኛ አሁን የጀመረ ድልድይ አለ። እሱም እንደዛ 195 ሚሊዮን ተይዞለታል። ህብረተሰብ ተሳትፎም አለው፣ የመንግስትም አስተዋጽኦ አለው። ሁለቱም ተባብረን አንድ ላይ እሱንም እየሰራንበት ሁኔታ አለ። ፋርማሲውም በዛ ልክ በዛ አሁን ስራው ወደ ከ75% ወደ 80% አካባቢ የደረሰበት ሁኔታ አለ። በርካታ ስራዎች ይሰራሉ። ከተማችን ላይ ከሚሰሩት ስራዎች ውስጥ አብዛኛው ስራችን 50% ታክሎ ህብረተሰብ ተሳትፎ አለበት። በህብረተሰብ ተሳትፎና በመንግስት ትብብር ነው የሚሰራው። ያም ደግሞ ባጫጭር ጊዜ ፈጥኖ ለመስራት ኬትሎች አሉት። መስርት ማቶች ኬትል በጣም ይደረግበታል። ኮብልስቶኖች አሉ እየሰሩ አሉ። ዲሽ አለ እየሰራ አለ። ከተማ ውስጡ ላይ የተሰርቶ ማለቅ አለ። አሁን ደግሞ አዲስ የሚንጀምረው አዲስ የሚንጀምረው አሁን ሰሞኑን ጨረታ ፕሮሰሱ ልቆ ወደ ውል ተገብቶ ወደ ስራ የሚጋባት ሁኔታ ናለው ማለት ነው። ከተማ አስተዳደሩ 2013 ዓ ም ከተዋቀረ ወዲህ የከተማዋን እድገት የሚያረጋግጡ ተግባራት እየተከናወኑ መምጣታቸው ነው የተገለጸው። አለም ገበያ ከተማ አስተዳደር 2013 ከተዋቀሩ ከተሞች አንዷ ነች። 2013ቱ ተዋቅራም 2014 ላይ ከጥር ጀምሮ ያው ስራዎችን እየሰራ ማተናል ይሄ ስራ የተሰራ ቢመጣም እንደ ከተማ አስተዳደሩ ግን በተለየ መልኩ አወቃቀሩም የተለየ ነው የተለየ ነው። ከሌሎች ከተማ አስተዳደሮች የተለየ የሚያደርገው ስራ አለ። ይሄም በአራት ክላስተሮች ናቸው የተዋቀረው። አራት ክላስተሮች አሉ። ሶስቱ ጽህፈት ቤቶች አሉ በነዚህ ተቋማት ናቸው ስራዎችን እየሰራ የመጣ ነው። በነዚህ ተቋማት በሁሉም የምንሰራው ስራ እንዳለ ሆኖ ግን በልዩነት ከተማ አስተዳደሩን ከፍ የሚያደርገው አንድ ደረጃም ከፍ ሊያደርግ የሚችለው መዘጋጃ ቤታዊ ስራዎች ላይ እነሱን በልዩነት እየሰራ ያለ ነው። አሁን ባለው ሁኔታም በዘንድሮ አመቱም እየተሰሩ ያሉ ስራዎች አሉ። እነዚህ ስራዎች ስናይ በተለይ በዘንድሮ አመት አንድ ትልቁ እቅዳችን የአንድ ከተማ አንድ ፕሮጀክት የሚሉ ስራዎች እየሰራን ያለ ነው። ለዚህም ከተማ አስተዳደሩን እቺ ከተማዋን ለሁለት የካፈለ አንድ ወንዝ አለ። ይህ ወንዝ ድልድይ መሰራት አለበት ብለን በዘንድሮ አመት እቅደን ነው እየሰራን ያለ ነው። ሁለት ድልድዮችን አሁን እየሰራን ያለ ነው። ሁለቱ ድልድዮችንና አንድ ማህበረሰብ ፋርማሲን የአንድ ከተማ አንድ ፕሮጀክት አካል በሚል ይዘን ያው ስራዎችን እየሰራን ያለ ነው ማለት ነው። በነዚህ ስራዎች አንድ እየሰራን ነው። ከዛ ውጪ ሌሎችም የፕሮጀክት ስራዎች አሉ። ሌሎች የፕሮጀክት ስራዎችም አሉ። እነዚህንም እየሰራን ያለንበት ሁኔታ አለ። ሌሎች የፕሮጀክት ስራዎች ስንልም እነ ኮብልስቶን፣ ዲች ለመንገድ አካፋዮችን፣ የመንገድ ከፈታም ጠረጋም በልዩነት ከተማውን ለስራ ምቹ እንዲሆን የማድረግ ስራዎች ያው በእኛ ደረጃ እየሰራን ያለ ነው ማለት ነው። በተለይ መልኩ ግን አሁን ስራዎችን ስንሰራ የአንድ ከተማ የአንድ ፕሮጀክት ብለን የምንሰራቸው ስራዎች አንዱ ድልድይ ተጠናቋል። አንዱ ድልድይ ተጠናቋል። ሁለተኛው ድልድይም አሁን ስራ ላይ ነው ያለው። በተለይ የተጠናቀቀው ድልድይ 11.5 ሚሊዮን ብር ነው የፈጀው። እሱ በእኛም በህብረተሰቡም በጋራ እየሰራ ነው ያለው ፕሮጀክት ነው። በተለይ ከህብረተሰቡ ጋር በጋራ ስንሰራ ለዚህ ለድልድይም ለማህበረሰብ ፋርማሲውም በህብረተሰቡ ተሳትፎ እንዲያደርግ ነው እያደረግ ነው። ለ11.5 ሚሊዮን ብር ወጪ ስናወጣ ለአንድ ድልድይ 50 ፐርሰንቱን በህብረተሰቡ ተሳትፎ ነው 50 ፐርሰንቱን እየሰራን ያለ ነው ማለት ነው። ለዚህ 50 ፐርሰንቱን በመንግስት እየሰራን ነው የጎደለውን እየሞላን ነው ማለት ነው። እኛ ከማህበረሰቡ ተቀራርቦ ለመስራት የሚችግርን ነገር የለም፣ ማህበረሰቡም ከኛ ተቀራርቦ ለመስራት የሚችግረው ነገር የለም። ቤተኛው ልማት እንሳተፍ የሚል ጥያቄ ነው እኛንም እየጠየቁን ያለው፣ በዛ ልክ ከእነሱ ጋር በጋራ እየሰራን ያለንበት ሁኔታ አለ። ሁለተኛው አሁን ማህበረሰብ ፋርማሲውም አለች። ማህበረሰብ ፋርማሲውም ሀምሳ ፐርሰንቱን በህብረተሰብ ተሳትፎ ሀምሳ ፐርሰንቱን በእኛ ነው እየሰራን ነው ያለ ነው። ስለዚህ እሱም የአንዱ ድልድይ የተጠናቀቀ ነው ብያለሁ፣ ቅድም ማህበረሰብ ፋርማሲዋ አሁን ኦረዲ ወደ ማጠናቅ ደርሳለች። በቅርቡ ቀን እንትኑን ባለሙያዎች ሲያወጡ 8 ፐርሰንት የደረሰች መሆኑን ነው እኛም የገመገም ነው ማለት ነው። ስለዚህ ሁለተኛዋ ድልዲም አሁን በስራ ላይ ያለችው ሁለተኛዋ ድልዲ ከ25 እስከ 30 ፐርሰንት ደርሳለች። ሁለተኛውም ድልድይ ማለት ነው። ስለዚህ እሱን በአጭር ሰአት በዚህ በጀት አመት ይጠናቀቃል ብለን ነው እነዚህን ስራዎች እየሰራን ያለ ነው ማለት ነው። የማህበረሰቡ ተሳትፎ እየተከናወኑ ባሉ የልማት ስራዎች ላይ በተጨባጭ እንደታየው ነዋሪውን በተገቢው ማንቀሳቀስ ከተቻለ ትልቅ ለውጥ ማምጣት የሚያስችል እንደሆነ በተግባር የታየበት ነው። ከተማ የተሰሩ መንገድ አካፋ ለ ወደ ሁለት ሺህ ሜትር ነው ሁለት ኪሎ ሜትር አካባቢ የመንገድ አካፋ ያለን የጉድጋ ስራው የችግኝ ተከላ ብቻ ነቃረም ሁሉ አዘጋጅተናል ያው ለዚህ ለክረምቱ ፕሮግራም ዝግጁ ነው ወደ ተግባር የሚንገባበት ነው ማለት ነው። የህብረተሳትፎችን ስንመለከት ሃምሳ ፐርሰንት ከተማው የህብረተሳትፎ ነው በዛኛው የሚሰራው ስራዎች ላይ ህብረተሰቡ በጣም ይሳተፋል ተሳታፊ ነው ማህበረሰቡ በዛልክ የራሱን ስራ ነው የሚሰራው እኛም ያው እያገዝን እነሱም እየተጋገዙ አብረን እየሰራን ነበር በተለይ ያው የሚጨርሰው ይሄኛው ድልድይ ነው ሁለቱ ድልድዮች ከወደ ሃያ ስድስት ነጥብ አምስት ሚሊዮን አካባቢ ይጨርሳሉ ሙሉ ስራቸው ማለት ነው። ይጨርሳል ፋርማሲው ወደ አምስት ሚሊዮን አካባቢ። ይወስዳል አሁን ያለበት ደረጃም ደርሷል። ወደ ዩሮዲ እያለቀናለው እሱ ስንጀምር ወደ 35.5 ሚሊዮን ብር አካባቢ የሚጨርሱ ፕሮጀክቶች ናቸው። ሌላው መደበኛ ሰይ ፕሮጀክት ስራዎቻችን አሉ። ይሄ በማህበረሰብና በመንግስት ትብብር የሚሰሩት ናቸው። በተቋም ደረጃ የሚሰሩ አሉ። እነሱ ወደ 15 ሚሊዮን አካባቢ የምስቱ የአካፋይ መንገዶች፣ ኮብልስቶን ስራዎች በማቺንግ ፈንድንም ጨምሮ የምንሰራቸው ስራዎች በከተማ ውስጥ አሉ። ተሰርተው ያለቀው አሉ። ተሰርተው ያለቀው ድልድይ 5 500 ሜትር አክል ተሰርቶ አልቋል። ኮብልስቶን ስራ አሁን የምናውጣው ደግሞ ሁለት መቶ ሀምሳ ሜትር አውተን ወደ ተግባር ገብተን እሱም ደዛ አምስት ሚሊዮን ይጨርሳል። ስራው በሁለት ማህበር ለሁለት ማህበር ከፋፍለን ሰጥተነዋል። ሁለት ማህበሮች የሚወስጡት አንደኛ ያሸነፈው ሁለት ነጥብ አምስት ሚሊዮን ነው። አንደኛ ያሸነፈው ደግሞ አንድ ነጥብ ሰባት ተሸንፏል። ወደ ተግባር እንገባበታል። እሱም ጨርሰን ወደ አጠቃላይ እንገባለን። አጠቃላይ ስራችን ግን እስከ ሰላሳ አምስት ነጥብ አምስት ሚሊዮን ብር የሚወስድ ፕሮጀክት ስራዎቻችን ናቸው። እነዚህ ስራዎች ሲያልቁ ያው ከተማውም አንድ ካለበት ደረጃ አንድ ከፍ የሚልበትን የመሰረተ ልማት ስራ ዝርጋታውም ከፍ እያለ የህብረተሰቡ ተጠቃሚነቱ እያደገ የሚሄድበት ሁኔታ ይፈጥራል ነው። ከህብረተሰቡ ጋር እኛ በጋራ ስንሰራ በተለይ በሀምሳ ፐርሰንቱን ህብረተሰቡ ይሸፍናል። የጎደለውን ነገር እኛ በመንግስት እንሸፍናለን ስንል ህብረተሰቡ ያን ሙሉውንም መሸፈን ቅጦት አይደለም። ስለዚህ ህብረተሰቡ የባለቤትነት ስሜት እንዲሰማው እኛ የማሳተፍ ስራዎችን እየሰራን ያለንበት ሁኔታ አለ። ከዛ በተጨማሪ አሁን ምናልባት ልታዩት ትችላላችሁ የኮብልስቶን የሰራንበት ሁለት መቶ ሀምሳ ሜትር አለ። አሁን ተጠናቆ ወደ ስራ ያገባ። በዛ መስመር ላይ ከአጥር ጀምሮ እስከ ቤት ሲነሳ እኔ ለምንድን ነው ማነሳ የሚል ጥያቄ ኮምፕሌን የሚያነሳ አንድም ሰው የለም። በመጀመሪያው ራሱ አንስቶ ነው በቃ የእኛም መንገድ ይሰራ የሚለው። እዛ አካባቢ ላይ ለእኛ የገጠመን ነገር የለም። ክትትልም ሌሎች ስራዎችንም ስንሰራ ማህበረሰቡ እነዛን ስራዎች የመጠበቅ ራሱ እንደ ራሱ ነው የሚጠብቃቸው፣ እንደ ራሱ ነው የሚጠብቃቸው። በዛ ልክ ደግሞ እኛም ከሱ ተቀራርበን እየሰራን ስራዎችን በጋራ እየጠበቅን እሱም ጭምር እያገዛን በተለይ በሀሳብ፣ እነዚህ ስራዎች በተያዘላቸው ጊዜ እያለቁ ነው። ተጨማሪ ስራዎችን በዚህ ልክ ብንሰራ የሚሉ ሀሳቦችን በዛ ልክ ማህበረሰቡ ራሱን ጭምር እያነሳልን ነው እንደ ራሱ አድርጎ እየጠበቃቸው መሆኑን ነው። በእኛም ደረጃ ያየ ነው። ይሄ ደግሞ ለቀጣይም ከማህበረሰቡ ተቀራርበን ስንሰራ እያጠናከር ነው የምንሄደው። ትልቁ ለእኛ ሀብታችን ብለን ነው የምንወስደው። ይ ከ35 እስከ 40 ሚሊዮን ብር የሚደርስ ነው። እስካሁን ድረስ ግን ኢንቨስት ተደረገበት እስከ 35 ሚሊዮን ደርሰናል፣ 35 ሚሊዮን ብር ደርሰናል እስካሁን በሰራ ናቸው የዚህ የዚህ ብዬ አይደለም ያነሳሁት ጥቅሉን ነው እያነሳው ያለሁት ግን ፋይናልስ እናደርገው እስከ 40 ሚሊዮን ብር የሚደርስ ነው የሚደርስ ነው። እስካሁን ድረስ 35 ሚሊዮን ብር ይሄን ጨርሰናል፣ በዚህ በኩል ማለት ነው። ያነጋገር ናቸውም የከተማዋ ነዋሪዎች ለከተማቸው እድገትና ለውጥ መላው የከተማዋ ነዋሪ አስተዋጽኦ እያበረከተ እንዳለና ይህንንም በየትኛውም ጊዜ አጠናክረው እንደሚቀጥሉ ነው የሚገልጹት። ያው ማህበረሰቡ በተቻለ መጠን ሙሉ በሙሉ የአቅሙን ሁሉ እየደገፈ ነው። ያው ከተማ ማዘጋጃ ቤቱም ከተማ አስተዳደሩም ጠየቀው እንትን ህብረተሰቡ የአቅሙ ምላሽ እየሰጠ ተባብረን በጋራ ነው ምንሰራው። ያው እኔም የቻልኩትን ነው የሰራሁት። አቅሜን እኔም አላስቀራሁም። ደስተኛ ነን እኛ በዚህ ጉዳይ እንደው መጀመራ። የቻነው እና እና እናዋጣ ብለን መጀመሪያም ቅስቀሳ አድርገን ነበር። ያው ከተማ አስተዳደሩ ሙሉ ትኩረቱን በዚህ ላይ አድርጎ ማለት ነው። በቃ አሁን እንግዲህ ጥሩ ነው። ያው እንደምታዩት ነው፣ በደንብ ተከፍቶልናል። ህዝቡ በጣም ተነሳስቷል። ሰሞኑ በሚጀምሩ ሰዓት መጥቶ ምንናግዝ እያለ የነበረበት የነበረ አካባቢ ወጥቶ ምንናግዝ፣ ግማሹ በሲሚንቶ በአይተም በብር ያለው በብር አይተም ያለው ባለ ህንፃ መሳሪያ ብሮች አሉ፣ ሲሚንቶ አስተዋጽኦ ያደርጉ ያለበት፣ አሸዋ ዲንጋይ አስተዋጽኦ እያደረጉ ያለበት ሂደት ነው ያለው። ህዝቡ ቀጣይም የሚሰሩ ስራዎች ላይ ከጎናችሁ ነን የሚለውን ነገር በጣም ተነሳስቶ አስተያየት እየሰጠ ያለበት ሂደት ነው ያለው። መንግስት ሰራተኛ ነን ከወር ደሞዝ ሀምሳ ፐርሰንት ሰጥቻለሁ። ማህበረሰቡ ያው በየትኛው በለማ ስራ ከመሳተፍ አንፃር ንቁ ማህበረሰብ ነው። በበርካታ ነገሮች ማለት ነው ያው አመራሩ አንድ እርምጃ ቀረው ባስተዋወረው ልክ ማህበረሰቡ በዛው ልክ ነው ተሳትፎ የተጠናከረ ነው። ቀጣይም ጭምር ያው ብዙ ነገሮች ለመስራት ያው ከመንግስት ጎንና ለመስራት ያው ዝግጁ የሆነ ቦታ፣ እንደ አጠቃላይ ሲታይ ግን ያው እኔም በገሌ ከዚህ በፊት በሰሩ በፓውዛም ስራዎች፣ አሁን በታሳይ መልኩ ደግሞ አሁን አዳዲስ ፕሮጀክቶች ለመስራት ያው ማህበረሰቡ እያነቃነቀው ያለው ሁኔታ ስላለ ያው ማህበረሰቡ ማብራሰቡ ኋላ የሚልበት ምክንያት ምንም ነገር የለም። ከተማ ውስጥ ማብራትም ጨምሮ የተለያየ መንገዶቹም በጣም ለውጡ ለከተማችን፣ በጣም ለውጡ ለህዝቡ በጣም ደስታ ነው። እድገት እየጨመረ ነው ይሄደው በጣም ደስ ያለ ነው። በጣም ይሄ የተለያየ ነገሮች ልማቱ መሰራታቸው በተለያየ አቅጣጫ እየተሰራ ነው። እዛም ላይ አንድ ድልድል ተሰርተዋል። ሌላም የታቀደ አለ። ይሄ ህዝቡ በጣም ሞራን አለው። በጣም በጣም ህዝቡ በጣም ነው ደስ የሚለው። በጣም ህዝብ ተሳትፎ አሁኑም ርብርብ ያደርጋል። በምንም በምንም በምንም በጉልበቱም በገንዘቡም ምቹ ነው፣ ፍላጎት አለው ህዝቡ። ማህበረሰቡ ያዋጣል፣ መንግስት ራሱን ተሳትፎ ያደርጋል። በዛ ነገር ደግሞ ተጨባጭ ለውጥ ስታይ ደግሞ የበለጠ የሚያነሳሳበት ሁኔታ ነው ያለው። ይሄ ደግሞ በተጨባጭም እንደ ከተማችን እየታየ ያለበት ሁኔታ ነው። ምናልባት እናንተም ዞርዞር ብላችሁ ያያችሁት ይሆናል። ከዚህ ፍት ያው የፓውዛው ስራ ሙሉ ሙሉ ህርሳት ሆነ ሰራው በተጨባጭ ደግሞ ከተማዋን አንድ ስቴፕ አሻግሮታል። አሁን እዚህ የሰራው ልማትም ልማትም ደግሞ ስታየው ያው አሁን ለንግድ ለመቀላጠፍ፣ ለትራንስፖርቴሽን፣ ለምንም ያው ምቹ ሁኔታ ነው የሚፈጠረው። የስራ አካባቢ የተለወጠ ሲሄድ ደግሞ በዛው ልክ ማርኬቱም እየጨመረ የሚሄድበት ሁኔታ ስላለ የበለጠ የሚያነሳሳ ተግባርም ስላለ ቀጣይም በዛ ልክ ነው። እኛም ጭምር ያው ለመንቀሳቀስ ያው ደስተኛ ሆነን የምንቀሳቀሰው ምክንያቱም በምናዋጣው ነገር የበለጠ ነገር የሰራ ያለ መስለላ አሁንም ጭምር የተሻለ ነገር ለመስራት ዝግጁ ነው በከተማዋ በርካታ የመሰረተ ልማትና ነዋሪውን ተጠቃሚ ያደረጉ የልማት ስራዎች ቢኖሩም እንደ ዓለም ገበያ ከተማ የንጹህ መጠጥ ውሃ አቅርቦት ችግር መኖሩን ነው ነዋሪዎቹ የሚናገሩት ችግሩም እንዲቀረፍላቸው ጠይቀዋል የከተማ አስተዳደሩ እንዲሁ በነዋሪዎቹ የተነሳው የመጠጥ ውሃ አቅርቦት ትልቅ ፈተና እንደሆነበትና የዞኑም ሆነ የክልሉ መዋቅር ችግሩን ሊፈታለት እንደሚገባ ጠይቋል እንደ ዓለም ገበያ ከተማ ትንሽ ሊቸግረን የሚችል ከላይ ያሉ አካላትም እኛንም ሊያግዙን የሚችሉ ከተማዋን ደግሞ ለኢንቨስትመንት ምቹ ነች። በተለየ መልኩ ለኢንቨስትመንት በጣም ምቹ ነች። ኢንቨስትመንቱ እንዲነቃቃ ኢንቨስትመንቱ ወደ ስራም ካለቀም በኋላ ለማስገባት አንዳንድ የሚቸግሩ ነገሮች ስላሉ ከዞንም ኮሚኒኬት እያደረግንበት ያለ ስራ አለ። በዚህም ጠንከር ብሎ እኛንም ሊያግዙን የምንፈልገው ነገር ስላለ ነው። ከተማ አስተዳደሯ አሁን ባለ ሁኔታ ኢድሜዋ አጭር ነው። የሁለት አመት ተኩል አካባቢ ነው ያላት። ከ2014 ጀምሮ እስካሁን ድረስ ያለች ነች። ኦልሬዲ ሶስት አመት ነው ቢሆናት። ለዚህ ከተማ አስተዳደሩ ትንሽ የውሃ ችግሮች አሉ። እነዚህ የውሃ ችግሮች በእኛው ማህበረሰብም ደረጃ በስፋት እየተነሳ ነው። ጉድጓዶች አሉ። የጉድጓዶች አቅማቸው አነስተኛ ነው። ለዚህ ጉድጓዶችን ማበልጸግ ቢያንስ፣ አቅማቸውን መጨመር ተጨማሪ ጉድጓዶችንም ጭምር ለማስቆፈር ጥናቶችም ጭምር እንዲጠኑልን እኛም በዞን በኩል የጠየቅነው ነው ነገር አለ። ዞኑም በሻላቅም የሚያግዘን ክልልም እንዲያግዘን በእኛም ደረጃ የምንሰራውን ስራ እንድንሰራ በባለሙያ ተደግፎ ጥናት እንዲደረግ ይሄ የጠየቅ ነው ነገር አለ። ይህም ተጠናክሮ እንዲሄድልንና በተሻለ መልኩ ኢንቨስትመንት የምትነቃቃም አንዱ ትልቁ ንትር ውሃ ስለሆነ ማለት ነው። በቀጣይ ዓመትም እንደ አለም ገበያ ከተማ በከተማ አስተዳደር ደረጃ ማህበረሰቡን ተጠቃሚ የሚያደርጉ የተለያዩ ውጥኖች መኖራቸውንና ለስኬቱም ማህበረሰቡ የተለመደ ትብብሩን አጠናክሮ እንዲቀጥል ተጠይቋል። በተለይ ከተማዋን ምቹ፣ ለነዋሪዎቿ የተሻለ ሊያደርጋት ይችላል ብለን ያሰብናቸው ስራዎችን በዚህ በጀት ዓመት የጀማመርናቸው ስራዎች አሉ የጀመመርናቸው ብቻ ሳይሆን በዚህ በጀት ዓመት የጀመርናቸውን እንጨርሳቸዋለን። በቀጣይ ዓመት ግን በአዲስ እኛ እንሰራለን ብለን ያሰብነው አንዱ እንደ ሀገር ተይዞ የተሰራ ያለው የኮሪደር ልማት በከተማው በዋናው አስፋልት የምንሰራቸው ስራዎች አሉ። እነዚህ ስራዎች በመጠኑም ጭምር አሁን የእቅድ ጊዜ ነው የ2018 የእቅድ ጊዜ ነው። ትልቁ ስራችን ብለን የከተማው ከተማ ኮሪደር የሚለውን ፕሮጀክት አንዱ የምንሰራበት ነው። የከተማ ኮሪደር በነገራችን ላይ አሁንም የጀመርነው ስራ ስላለ ይሄን የማስፋት ስራ ነው የምንሰራው። ይሄን የማስፋት ስራ እንሰራለን። ሁለተኛው በከተማ አስተዳደሩ ደረጃ አሁን እንጀምረዋለን ብለን ያሰብ ነው ጂ ፕላስ ቱ የከንቲባ ህንፃ አለ። ትልቅ ፕሮጀክት ነው። ያው ጨረታ ሂደቱ ወጥቶ በዚህ ሰሞን አሁን ከሰኔ 11 አካባቢ ይከፈታል፣ ጨረታው ይከፈታል። ይህንን ደግሞ ወደ ስራ እናስገባለን። 2018 ትልቁ ስራችን እሱን የሚሆነው እሱን የሚሆነው እሱ የምንሰራበት ሁኔታ ይኖራል። ከዚህ በተጨማሪ በቀጣይ ዓመት የምንሰራቸው ጌጠኛ መንገድ ይሄ ኮብልስቶን ዲች የምንሰራቸው መንገዶች አሉ። እነዚህንም በተጨማሪ በቀጣዩ ዓመት ለመስራት ያው እኛ የእቅድ አካል ይዘን ነው እየሰራን ያለ ነው። ከዚህ በተጨማሪ አሁን አንድ ከተማ አንድ ፕሮጀክት ብለን በያዝነው የድልድይ ግንባታ ሁለት ሰርተናል። ሶስተኛውን ለመስራት አንድ ድልድይ ትቀራናለች። እሷን በቀጣዩ በጀት ዓመት እሷንም ጨምረን የምንሰራበት ሁኔታ ይኖራል ብለን ነው በእኛ ደረጃ ያው እንደ እቅድ ይዘን እየተንቀሳቀስን ያለ ነው ማለት ነው። ሌሎችንም ጎን ለጎን የምንሰራቸው ስራዎች አሉ። በጋራ ይሄን ይዘን እንሰራለን ብለን ያሰብ ነው። ከተማ አስተዳደሩ ከተዋቀረ እስከ ዛሬ ድረስ እኛ ማህበረሰቡ ተለይቶ ነው ቤተኛውን በምንሰራው ስራ ማህበረሰብ ሳይሳተፍበት የሰራ ነው ስራ የለም። እነሱን እያሳተፍ ሁሉንም ስራዎች እየሰራ ነው ያለ ነው። አሁኑም በቀጣይ ትልልቅ የያዝናቸው እቅዶች አሉ። ትልልቅ የያዝናቸው እቅዶች ስንል በ2018 በተሻለ መልኩ የምንሰራው አንዱ የከንቲባ ጽህፈት ቤት ህንፃውን ስንሰራ ማህበረሰቡ እንዲሳተፍ እንፈልጋለን። ሁለተኛው የከተማ ኮሪደር ልማት በስፋት እንሰራለን። ይህን ስንሰራ ማህበረሰቡ ከኛ በጋራ እንዲሰራ እንፈልጋለን። ሶስተኛው አሁን ሶስተኛዋን ድልድይ በቀጣይ ዓመት እንሰራለን ብለን ያሰብናት፣ ይሄን ማህበረሰቡ እንዲሳተፍበት በእኛ በኩል እንፈልጋለን። ለዚህ ደግሞ ሀሳቡን እኛ የማቅረብ ስራዎችን ብንቻል የሚንሰራው፣ ይህን ሊያስተባብሩ የሚችሉ በማህበረሰቡ በራሱ ያሉ ሰዎች አሉ ሊያነሳሱ ሰዎችን ሊያስተባብሩ የሚችሉ ሰዎች አሉ። ሀሳቡን እኛ እናቀርባለን። ከዛ ደግሞ ማህበረሰቡ እንዲሳተፍ የማድረግ ስራዎችን ተቋማቱም በህብረተሰቡም ውስጥ ያሉ ሰዎች ስላሉ እነዚህን ሰዎች አንድ ላይ አቀናጅተን የማስገባት ስራ ነው የምንሰራው። ማህበረሰባችንም በዚህ በኩል ለሌላ ነገር ሚናመው አይደለም፣ አይሳተፍም፣ አያግዘንም የሚል ምንም ግምት ስለሌለን ሀሳቡን ብቻ ከኛ ማቅረብ ነው የሚጠበቀው።